የያዙ ሰዎች ናቸው። ዘጠና ስምንት በመቶ አማኝ ከተባለ በወይ ክርስቲያን ወይ ሙስሊም ብቻ የሆነ አዎ ያ የሚያምነው ነገር ካለ የትኛው አስተምህሮ ነው? ሰው ግደል፣ ሰው ጨፍጭፍ፣ ጥላ የሚለው ኬት መጣ? ዲሞክራሲ የሚሰራው ጥቂት ምሁራን ሚዲያ እና ትምህርት ይዘው ህዝቡን ካወናበዱ በኋላ እስቲ ምረጥ ሲሉት አድረውበታል። እና እነሱ ባደሩበት ሰው በኩል ራሳቸውን የሚያስመርጡበት ዓለም አቀፍ የአጭበርባሪዎች ማህበር ነው ባንተ ሀሳብ አሁን ካለንበት ነባራዊ ሁኔታ ተነስተን ኢትዮጵያ ተስፋ አላት ወይ ብዙሀን ሲናገሩ ካልክ ብዙሀንም በሚዲያ ካወናበድክ በኋላ በትርክት ካጠፋ በኋላ ብዙሀን ዱላ ይዘው ይሰነጥቁሻል እና ልክ ነው ብዙሀን ወጣቶች ከተማ ሲያቃጥሉ ሰው ሲገሉ ብዙሃን ናቸው። ዲሞክራሲ ነው ምንም ፎርም ስትራክቸር የሌለው ሁሉ በፈቀደው እና በስሜቱ የሚገዛበት ሁኔታ ላይ እንዲገባል። ምክንያቱም መሰረታችን አሁን ስትነግረን ጥሩ ነው በአድዋ ያሸነፍነው ነው ሀሳብ ነው። በዩኒቨርሲቲ በኩል መጥቶ ያሸነፈን ዳርዊና ሰላም፣ እንዴት ናችሁ? ፍቅር ይበልጣል ነኝ። ወርቃማ ሀሳቦች ፕሮግራማችን ጀምሯል። በዛሬው ፕሮግራማችን አዲስ ቤተሰብ ይዤላችሁ መጥቻለሁ። በእርግጥ አዲስነቱ ለፕሮግራማችን ነው እንጂ ለጣቢያችን አዲስ አይደለም። ይህ ሰው በተለያዩ የኃላፊነቶች እያገለገለ የነበረ እንዲሁም እያገለገለ ያለ ነው። በተለይም ደግሞ ስነ ምግባር ተኮር የሆኑ ትውልድን የሚያነጹ ትምህርቶችን በማስተማር እናውቀዋለን። የልማት ተቋም አማካሪ ነው። መምህር ፋንታሁን ዋቄ ለዛሬ እንግዳዬ ነው። በእርግጥ ለዛሬ ብቻ ሳይሆን ለሚቀጥሉት የተወሰኑ ሳምንታትም ስነ ምግባር ላይ ተኮር ያረጉ ትምህርቶችን ያስተምረናል። መምህር ፋንታሁን እንኳን ደህና መጣ። እግዚአብሔር ያስተልኝ። በመጀመሪያ እኔም ይሄንን እድል ስላገኘው በጣም ነው የማመሰግነው። ብዙ ጊዜ ያው አንተ ትኩረትን የምታደርገው ስነ ምግባር ተኮር የሆኑ ትምህርቶችን ነው መጀመሪያ፣ ለመጀመሪያ ያህል መሰረታዊ የስነ ምግባር ጽንሰ ሀሳብ ምንድን ነው? እንደ አጠቃላይ ዩኒቨርሳል የሚባል ወይም ዓለም አቀፍ የሚባል ትርጓሜ አለው ወይ? ቀጥሎ ደግሞ በኢትዮጵያ የፍልስፍና የተቃኘ የስነ ምግባር ትርጉም ምንድን ነው? ምክንያቱም ብዙ ጊዜ ስታስተምር በኢትዮጵያ ፍልስፍና የተቃኘ የምትለው ነገር አለ። ና እሱን ሰፋ አድርገህ አያብራራልኝ ስነ ምግባር ስነ እንግዲህ ውበት ነው። ውብ ምግባር፣ መልካም ምግባር፣ ጥሩ ምግባር እንደማለት ነው። ዓለም አቀፋዊ መሰረት አለው ወይ ዓለም ሁሉ የሚስማማበት የስነ ምግባር ትርጉም አለ ወይ የሚል ጥያቄ ሌላ ጥያቄም ይጋብዛል። ራሱ ምንጩ ምንድን ነው መልካምነት የሚል ጥያቄ ይጋብዛል። እኔ በኋላ ሳቀርበው ያንን ምንጭ ለኢትዮጵያ ፍልስፍና ሲሆን ምን እንደሆነ ለማሳየት ሞክራለሁ። ግን ስነ ምግባር የሚለው ከሰው ልጅ ጋር የተያያዘ ነው። ከሰብእና ጋር የተገናኘ ነው። ምግባር ተግባር ነው፣ ስራ ነው፣ ድርጊት ነው። መልካም ድርጊት፣ መልካም አኗኗር፣ መልካም ግንኙነት እያልን እንሄዳለን ማለት ነው። ያ ስነ ምግባር እንላለን። ዓለም አቀፋዊ ሰው ሁሉ የሚስማማበት የጽንሰ ሀሳብ መሰረት አለው ወይ ብንል በሰው ላይ መስማማት አለብን። ሰውነት ሰው ከየት መጣ? ሰው እንዴት መጣ? ለምን መጣ? በምድር ላይ እንደዚህ እኔ እናንቺ እንደተገኘ ነው። ከመጣ ዘንዳ እንዴት መኖር አለበት? ለምን አሁን ጥያቄ ይመጣል። ለምን እንደዚህ መኖር አለበት? ልክስን ለምን ለምን እንደ ሌላ አይኖርም እንላለን። ለምንን የመለስንበት ምላሽ ለዓለም ሁሉ የሚሆን ከሆነ ያ ነው አለም አቀፍ ሁሉም ሰው የሚስማማበት የስነ ምግባር መሰረት የሚሆነው። አሁን ግን የሰው ልጅ በመላው ዓለም ተሰራይቶ በተለያየ ባህልና ሁኔታ ውስጥ የሚኖር ሰው የተለያዩ አስተምሮችን ይፈጥራል። ስለ ስነ ፍጥረትና ስለ ሰው አመጣጥ ስነ ፍጥረት አመጣጡንና ለምን እንደመጣ ሲመልስ ከተለያየ የስነ ምግባር ትርጉሙ ይለያያል። በቃ ስለዚህ ጽንሰ ሀሳቡ ይለያያል። እንደዛም ሆኖ ግን የሰው ልጅ ከአንድ ቤተሰብ የመጣ በፈጣሪው ፈቃድ የመጣ ስለሆነ እና ተባስቶ አይደለ እንግዲህ ተለያይቶ በመላመታዊ ምርምር ነው የሚለያየው እንጂ ቤተሰቡ አንድ ነበር። እንደዛም ሆኖ በተፈጥሮ የተሰጠውን የመልካምነት ነገር ያቃል እና ሙሉ በሙሉ አይለያይም። ሙሉ በሙሉ ኤለመንት አለው ውስጡ አንድ የሚያደርገው ነገር አለው አንድ የሚያደርገውን ነገር ግን የሚቀማ ሁኔታ የሚመጣበት ጊዜ አለ። ራሱን ሳይሆን ለሌሎች ከሌሎች ጋር ለመስማማት ለመምሰልና ለመመሳሰል ሲል ውስጡን ትቶ ለአካባቢው ሴፍቲ ፍለጋ ውስጡ የማያምንበትን መኖር ሲጀምር፣ ስነ ምግባር የምግባሩ ውበት በሌሎች ይወሰንበታል። የራሱ አይደለም፣ እንደ ሌሎች ይሆናል። አንዳንዴ ህግ ይሆንበትና እንዲህ ኑር ተብሎ ሲጫንበት የእሱ ያልሆነ ነገር ይኖራል። እኔና አንቺ ላይ የተጫነው ህግ ወንድማችን ላይ ከተጫነው ህግ ከተለየ በውስጥ አንድ ሆነን እያለን ግብራችን ሲገለጥ፣ ድርጊታችን ሲገለጥ ይለያያል። እሱ በሌላ ህግ ተገዶ ነው ያን ያደረገው፣ ወይ በሆነ ቡድን ተይዞ ታስሮ ነው ያደረገው። እኛም በራሳችን ታስረን ነው ያደረግ ነው። እኛም እኛን አንሆንም፣ እሱም እሱን አንሆንም አይሆንም። እሱም በተያዘበት ነው የሚሆነው፣ እኛም በተያዝንበት እንሆና እንለያያለን። ውስጣችን ግን አንድ ስለዚህ በዛ በፍጥረት ባገኘ ነው ዓለም አቀፋዊ መሰረት አለን። በአስተምህሮ ምክንያት ብዝሃነት ፈጥረናል። ብዝሃ ትርጉም፣ ብዝሃ እሴት፣ ብዝሃ የስነ ምግባር ፅንሰ ሀሳቦች ፈጥረናል ማለት ነው። በእንግሊዝኛ አርቲፊሻል ነው። ከስነ ፍጥረታችን ጋር ማሄድ ተለያይተናል። አሁን እኔ ለአቅርብ ለናገር ምለው ምንድ ነው አለ፣ አንድ የሆነ መሰረታዊ ሰው ሁሉ ሊኖረው የሚገባው አለ። አሁን እንግዲህ ሊብራሉ ዓለም አንድ ለምን ትላለ ብሎ አህዳዊ ሊል ይችላል ፖለቲከኛው። ያኛው ደግሞ የድሮ ስርዓት ናፋቂ ስርዓት ጋር ሁሉ ስለሚገናኝ ግን ሰብእና ነው፣ ሰብእና ነው። ትክክለኛ ሰብእና የት ነው ብለን ነው አሁን የምናወራው። ያ ነው ስነ ምግባር ውበት ያለው ድርጊትና ህይወት ብለን እንሄዳለንና፣ አዎ ስንፈጠር ነበረ። አሁን ግን በፍልስፍና ብዛትና በመላምት ምክንያት በሙከራ ህይወት በመመላለሳችን ምክንያት ብዙ ሆኗል። ተባስቷል ግን ስተት ነው። ተባስቷል ግን ስተት ነው። እንደሱ ብለን ነው መነሳት ያለብን። ስተት የሚያሰኘው ምንድን ነው ስንል ኢትዮጵያዊው ከኦሪጂናል ከዛ ከአዳም ጀምሮ ኖህን ይዞ ሲመጣ አልተለዋወጠምና እሱ ትክክል ነው እላለሁ ማለት ነው። ማንጸሪያዬን እሱ ነው የማደርገው። በኋላ ሳቀርብ ማንጸሪያ አለኝ። ግን አለ የተለያየ ትርጉም፣ በአሁኑ ዓለም አለ የተለያየ ትርጉም። ምርጫችን የቱ ይጠቅማል ለነፍስም ለስጋም ብለን ለስጋ ብቻ ከተጠቀምን ነፍስ ብትጎዳ፣ ለነፍስ ብለን በስጋ መኖር ቢያቅተን ስለሚያስቸግር ባላንሱ ላይ እናወራለን ማለት ነው። ከኢትዮጵያ ፍልስፍና ጋር የተቃኘ ስንልስ ማለት ስነ ምግባር ሁሉም የተለያየ መልክ አለው ማለት ነው። እንዳልከው አንድ ትርጓሜ ይሰጧል ማለት ሁሉም እንደ ፍልስፍናቸው የተለያየ አይነት ትርጉም ቢሰጡትም እውነታው ግን ወደ አንድ ምንጭ ነው የምንሄደው ብለሃል። ስለዚህ እንደኛ ደግሞ እንደ ኢትዮጵያውያን ከጥንት ጀምሮ የመጣ ያልተበረዘ የስነ ምግባር ትርጓሜ ምንድን ነው? የስነ ምግባር ትርጓ ቅድም እንዳል ነው፣ ስነ ምግባር ትርጓሜ ኢትዮጵያዊ ሃይማኖት አለው፣ እምነት አለው። እምነት እምነት የሌለው ሰው የለም። በርግጥ እምነቱ ይለያያል እንጂ እምነት የሌለው ሰው የለም። ለምሳሌ አለማመን እምነት ነው። በቃ እምነት ነው፣ የሚያምኑትን ለመቃወም እስከ ቆመ ድረስ ለዛ የለም ብሎ እስከተጋደለ ድረስ የሚሞትለትና የሚኖርለት ነገር ለሱ እምነቱ ነው። ሰው ሁሉ እምነት አለው። እምነት የሌለው ሰው በምድር ላይ ሊኖር አይችልም፣ መኖር አይችልም። ሰው ካላመነ በነገራችን ላይ ምክንያቱም ለምሳሌ ታክሲ አይሳፈርም። ከዚህ እዛ ደርሳለሁ ብሎ ሊሳፈር አይችልም። መሬት አትሰነጠቅም፣ ታክሲ ይሄዳል የሚለው እምነት አለው ማለት ነው። ሲመሽ ቤተ ይገባለሁ ይመሻል ብሎ እምነት አለው እና ውሸት ነው አለማመንና ል ኤቴስቶች መከራ ነው ይሄ፣ የኛ ጭንቀት አለ፣ ግን እዚህ በራሱ እምነት ነው። አዎ እምነት ነው። አለማመን እምነት እምነት በአንድ አምላክ አያምነው። በጣም የሚያሳዝነው አለ የሚሉት ላይ ቆመው ነው የሚክዱት። የለም ብለው አይደል የመጡት አለ የሚሉትን ላይ ቆመው እንጂ ሲኬት ነው። አለማመን የሚመጣው አማኝ ስላለ ነው። ስለዚህ አለማመንን እምነት ያደረገዋል ማለት ነው። እና ለዛ ፊሎሶፊ ፍሬምወርክ ማኒፌስቶ ዴቨሎፕ ያደርጋል። እሱ መጽሐፉ ይሆናል። የአለማመን መጽሐፉ ይሆናል፣ ለእኛ መጽሐፍ ቅዱስ ወይም ቁርአን መጽሐፍ እንደሚሆነን ሁሉ ማለት ነው። ቴይዝም ነው ያ፣ በመለኮት ማመን ነው። ኢትዮጵያዊው እንግዲህ መሰረቱ ኢትዮጵያዊው እምነት ስላለው እምነት አለው። በፈጣሪ ነው የሚያምነው ኢትዮጵያዊ። ሌሎቹ እምነት አላቸው፣ ፈጣሪ የለም ብለው ነው የሚያምኑት። በኤቮሉሽን ሊያምኑ ይችላሉ። በአጋጣሚ በቢግ ባንክ ምናምን እያሉ ብቻ ጠጋግነው ሊያምኑ ይችላሉ። እኛ ግን እናምናለን በምን በሰማይና ምድር ፈጣሪ። እኛ ሳንኖር የነበረ ፈጣሪ አለ። ከዛ አንድ አባት አዳምና ሔዋንን ፈጠረ። ከዛ እኛ ሁሉ ተገኘን። ከዛ ስንበዛ በቦታ በቆላ በደጋ ስንለያይ ቋንቋችንን ሲበዛ እምነታችንንም ከዛ ከአባታችን የወረስነውን በመራቃችን ምክንያት ሞዲፋይ አድርገ ነው ትንሽ የመለያት ነገር አምጥተን ይሆናል፣ ግን ቤተሰባችን የሚያምነውን ነበረ የምናምነው እንላለን። ወደ ኢትዮጵያ ፍልስፍና ስናመጣ ያ ኦሪጂናሊቲውን አልተወም ነው፣ ኦሪጂናሉን ያን ዋናውን አልተወም። እንግዲህ የጥፋት ውሃ መጥቶ ኖ አይደል የጀመረው፣ አይ ቲንክ ወደዛ ብንሄድ ይሻላል ይመስለኛል። ከሱ ጀምሬ በወራ ሞር እናያይዘዋለን ብዬ አስባለሁና የኢትዮጵያዊው መነሻ እኔ አጠቃላይ ኢትዮጵያዊ መሰረት ለማስያዝ እነዚህን አንድ አራት ነጥቦች ማንሳት አለሁብን ብዬ አስባለሁ፣ በእኛ መርሃ ግብር ውስጥ ምክንያቱም ይህንን መርሃ ግብር የሚከታተል ሰው መግቢያውን ካሳየነው በኋላ ጥያቄ እየጠየቀ ራሱን እየመረመረ ምክንያቱም ይሄ ወሬ አይደለም፣ ይሄ ህይወት ነው። ይሄ ህይወት ነው። ህይወት ከሆነ ደግሞ እየመረመረ ጥያቄ እያነሳ ጥያቄ እየላከ ወይንም እውቀቱን እየጨመረበት እያሳደግ ነው የምንሄደው መርሃ ግብር ስለሆነ ማለት ነው። እና የስነ ምግባርን ነገር ስናወራ ሰብአዊነትን ማንሳት አለብን። ሰው ምንድን ነው? ሰው ሙሉ የሆነ ሰው ራሱ ሞዲፋይ ያላረገ በመላምታዊ ፍልስፍና ራሱን ያልቀየረ ሰው ሙሉ የሆነ ያን ኦሪጂናል ፍጥረቱን ከኖሆ ጀምሮ ያለ ከአመጣ ያ ሙሉ ሰው እንዴት ነው የሚገለጠው? በምግባር ሙሉ ስብና የምንለው እንደዛ ነው። ፍልስፍናና እምነቱ ከተበላሸ ተግባሩ ይበላሻል፣ እሴቱ ስለሚለወጥ በጎና መልካም ስነና ስነ ያ መልካም ያልሆነ ውብ ያልሆነ የቱ እንደሆነ አያውቀውም። ወይንም እሱ ነው የሚለውን እኔ አይደለም እለዋለሁ። ያን ጊዜ ስብና ይለያል። ከዛ እውነት እውነትም አይተህ ምንድን ነው እውነት ስነ ምግባር ለመስራት እውነተኛ መሆን ያስፈልጋል አይደል? ሀሰተኛ ሰው ስነ ምግባር መስራት አይችልም። መልካም መግባር መስራት አይችልም ሀሰተኛ ስለሆነ እውነት ራሱ እውነት ምንድን ነው ብለን እንሄዳለን። ስነ ምግባር ጋር ስለሚያመጣ፣ ከዛ ፍቅር እንላለን። ሰው ነው ፍቅር ስንል፣ ሙሉ ስብዕና እውነትን የያዘ ሰው ለፍቅር ትርጉም መስጠት ይችላል። እውነትም ከጠፋበት ሙሉ ስብዕና ከሌለው ለፍቅር ትርጉም መስጠት አይችልም። በፍልስፍና አንጻር ነው ፍቅር እንዲፋይን የሚያደርገው ሰልፊሽ ከሆነ ፖሴስ ሊወስድ የሚያፈቅር ራስ ወዳድ ከሆነ አይ ቤተሰብ ነን አንድ ነን ካለ ደግሞ ለመስጠት ነው የሚያፈቅረው ለመውሰድ አይደለም። አሁን ስብናው ሲለወጥ የፍቅር ትርጉሙ አብሮ ይለወጣል፣ ስነ ምግባሩ አብሮ ይለወጣል። አሁን የተቸገር ነው ምንድነው፣ በሚዲያ ወይንም በትምህርት ስንማር ነጥለንና ገንጥለን ስለምንተረጉም ጊዜውም ስለማይፈቅድ በክፍል ውስጥ ወይንም ብዙ አመት ካልተማር ነው ፍቅር በቃ ተፋቀሯ ሲል በየትኛው ስነ ምግባር በየትኛው የእውነት ትርጉም በየትኛው ሰው ሰብእና ነው ፍቅር የተባለው? ስለዚህ አንዱ ከተበላሸ ሁሉም ነው የሚበላሸው። ማለት ተረተራል ሰው እኛን ማዕከል ከእግዚአብሔር እኛን አይደለ እንግዲህ በፍጥረታት ላይ የሾመን እና እኛ ለሱን ተጠሪነታችን ለሱ ስንጠራ ነው የሱን ፍጡር ሁሉ ማፍቀር እና መጠበቅ ስነምግባር የሚኖረውን ከዛ አንጻር ስለሆነ ልክ እሱ ሲበላሽ ሁሉ ነገር ግራ ይጋባና በፍልስፍና እንጠግነዋለን። እንትና እንዳለው እንትና የሚባለው የስነ ልቦና ምሁር እንዳለው ማለት እንጀምራለን። ዊ ኮት ማነው ሰውን እንጠቅሳለን። ሰው ሰው ነው። ያ ሰው አንድ ነገር ሰጥቶናል። ያ የጠቀስነው ሰው አንድ ነገር ጨምሮልናል እንጂ ሙሉ አይደለም። በእውቀታችን ውስጥ አንድ ነገር ይሰጠናል። እሱን ጠቅሰን ከሄን ግን አደገኛ ነው። አንድ ነገር ብቻ ስለሆነ የሚነግረን ዳይሜንሽን ያየው ከቤተሰባችን ግን ከመሰረቱ ከፈጣሪያችን ካመጣ ነው ግን ሁሉን የሚያይ ሁሉን የሚችል ለእኛም የሚጠቅመንን የገለጠልን ብለን እውቀቱ የተለየ ይሆናል። ለስብና ለፍቅር ለምን ያለን ከዛ ስለ ፍትህ፣ ስለ ርትህ እናወራለን፣ ስለ እውነተኛ ፍርድ ከስነ ምግባር የወጡ ሰዎች በሌላ ሰዎች ላይ የሚያደርሱትን ነገር አርመን አድራሹን ጥሩ ስነምግባር እንዲያለማ የደረሰበት ከቁስሉ ከህመሙ እንዲያገግብ ና፣ ሪሌሽናቸው ጤናማ እንዲሆን እናደርጋለን። አሁን ቅጣትና ማሸናነፍ አይደለም ፍትህረት የሚባሉ ማለት ነው። በዛኛውም በስብ ሙሉ ሰብና ላለው ሰው የሚቀጣ ሰው የለም። የሚቀጣው ሰውዬ ሊያድግ እንጂ ሊያፍር ሊያንስ አይደለም። ግልጽ ነው። አሁን ከእዚህ ላይ ልክ ስንመሰርተው ኢትዮጵያዊ ይሆናል ማለት ነው ኢትዮጵያዊ ስለሚያምን በፈጣሪ ይህን አስቀምጠን ወደ ሌላ ስንሄድ፣ ደግሞ አይ ሰው ድንገት ነው የመጣው ሰው እንዳውም በዝግመተ ለውጥ ወደ ዝንጀሮነት ከዛ ጭራው ጠፍቶ ቆሞ ማሰብ ችሎ በዘመናት በደንብ አሁን ያለበት ደረጃ ላይ ደርሷል። አውሮፓ ያሉት ደግሞ በደንብ የተፈጠሩ ናቸው። ምክንያቱም በሀሳብ ከአፍሪካ ካለው ሰው ይሻላሉ የመሻላቸው ደግሞ ምሳሌ የሚሰሩት ቴክኖሎጂ ያፈሩት ሀብት ጦርነት ሲዋጉ ሲያሸንፉ ልንል እንችላለን እነዚህ ደግሞ ዛፍ ለቅሞ የሚኖሩ ልብስ በደንብ የማይለብሱ መድኃኒት ያልሰሩ ከተማቸው ማልማት የማይችሉ ሀሳብን እንኳን ከአውሮፓ የሚዋሱ ስለሆኑ ገና ተፈጥሮ አላለቁ በዚህ በዝግመተ ለውጥ ፍጹም ሰው አልሆኑ እላለሁ ይሄ ሌላ እምነት ነው፣ የምዕራባውያኑ አሁን ይሄን እምነት ስነ ምግባር ምንድን ነው ስትሉ ስትዩ የሚበልጠው ሰው የማይበልጠውን እንደ ተፈጥሮ ሀብት ሊጠቀምበት ይችላል። ለምሳሌ እኛ በሬ እናርስበታለን፣ አህያ እንጭናለን አይደል? ነጭ ጥቁርን ኮሎናይዝ አድርጎ ባሪያ አድርጎ ቢጠቀም የሞራል ጥያቄ የለውም። ከየት ያመጣዋል? አንተን ባሪያ ቢጠቀምበት የሞራል ጥያቄ የለበትም። ለምን? ስነ ፍጥረትን ከእግዚአብሔር ክብር ጋር አላገናኘውም። እንደገና በቴክኖሎጂ በልጭ ያለው የአንሷል ገና ነው አለ እያሳደግኩትም እያሰለጠኩትም እየተጠቀምኩበትም እንደ ናቹራል ሪሶርስ ብኖር ምን ችግር አለው ቢል፣ ይሄ ስነ ምግባር ነው ለሱ ለሱ ስነ ምግባር። ለኢትዮጵያዊው ይሄ ስነ ምግባር ክፉ ስነ ምግባር ነው። ለሱ መልካም ነው፣ ለእኛ ክፉ ነው። መቼ ነው የተበላሸው? ስለ ሰው እና ስለ ፍጥረት ስለ ስነ ፍጥረት ያስተማር ነው። ያመንነው ነገር የምናረገውን ነገር ይወስናል። አፍሪካን ኮሎናይዝ ማድረግ፣ ጥቁሮችን ላቲን አሜሪካ ወስዶ ሸንኮራ ማስተከል፣ የደከሙትን ወደ ውሃ መጣል፣ እዛ ቢደርሱም አይረቡም። 11 ሚሊዮን ጥቁር ነው ወደ ውሃ የጣሉት ምዕራባውያን ባህሪያ ሲወስዱ ከምዕራብ አፍሪካ ከአፍሪካ ጠቅላላ 11 ሚሊዮን ህይወት እያለሁ ስለታመመ የተለያየ በሽታ ሲያዩበት ያስተላልፋል። እዛም ሄድ ብለው የጣሉት ማለት ነው። ያን የሚጥሉ ሰዎች እንደኛ ሰዎች ናቸው፣ የሚጣሉትም ሰዎች ናቸው። ግን በስነ ፍጥረት አስተምሮ የሚጣሉት ያነሱ ናቸው፣ ቢደርሱም አያመርቱም ብለው ለምርት አስበው ነው። የሰውን ታላቅነት ስለረሱ፣ ልክ አሁን የዳርዊን ይመጣል እዚህ ጋር ኤግዛክትሊ አሸንፏላ። ባህሪ ያረገ እኮ አሸንፏል ኢትዮጵያ ውስጥም አሁን በኢትዮጵያ ቴሌቪዥን ወይም ሬዲዮ ምክንያቱም የሀገራችንን ስናምራ ሰው ጆሮው የሚነቃው ብዬ ስለማምን እኔ ለምሳሌ ኤች አይቪ በጣም የመጣ ጊዜ ዜናዎቹን ስትሰሙ ኤች አይቪ አምራቹን የህብረተሰብ ክፍል ጨረሰ ነው የሚለው ኢትዮጵያ ዜና ሰው ጨረሰ አይልም የሚገደው ምርቱ ነው ምርቱ ይሄ አሁን ዳርዊኒያን ነው ይሄ ኢትዮጵያዊ ስነ ምግባር አይደለም ጋዜጦቻችን ኢትዮጵያውያን አይደሉም ማለት ነው። ለምንድነው? ሃይጃክድ ናቸው። በዛኛው ፍልስፍና ግን 98 ፐርሰንት የኢትዮጵያ ህዝብ አማኝ ነው ይልና በማያምኑት ፍልስፍና ይመራዋል ማለት ነው ሚዲያው። ለምን ሚዲያውን የሚመራው ስቴት የተመሰረተበት ሪዮት፣ ቅድም ያልነው ሰው ይበላለጣል፣ የተለያየ ነው በጎሳም ይበላልጣል እያልን አደለ? አሁን እኛ እዚህ ሀገር እኔ ብሄር ጥሩ ነው ይበልጣል፣ ጀግና ነው፣ ያኛው ያንሳል፣ እንትና የሚባል ብሄር እንትናን ጨቁኗል የምንለው ለስነ ፍጥረት ለሰብዕና ለፈጣሪ ያለን አመለካከት ሲዛባ ነው። ሰውን አበላልጠን በቦታ በምናምን አይተን ታሪክ ጠቅሰን ዛሬ ያለውን ሰውን የምንጎዳው ወይም ዛሬ ያለውን ሰው ለመካስ የምንሰራው ኮንፊዥን ሁን። አሁን ዛሬ ያለውን ሰው ለመካስ ዛሬ ያለውን ሰው ለመቅጣት በአያቶቹ ምክንያት የምንሄድበት ጉዳይ ስነ ምግባርን ያሳያል። አይደለም መግደል፣ ማሳደድ፣ ማሳነስ፣ ከስራ ማባረር፣ ንግድ መከልከል፣ ስሙን ማጥፋት፣ ታሪኩን ማጠልሸት፣ ሀሰተኛ ስታምፕ ላዩ ላይ ማስቀመጥ፣ እነዚህ ሁሉ ስነ ምግባር ናቸው፣ ክፉ ስነ ምግባር ናቸው። ክፉ የሆነው ምንድ ነው? ጥፉ ትምህርት ስለተማረ ነው። ያ ሰው ሰውዬው ሰው ነው መሰረቱ ጠፋ ማለት። ስለዚህ አሁን በዚህ ሂደታችን የምናደርገው ሰብናን የግድ እናያለን፣ ፍቅርን እናያለን፣ እውነት ምን እንደሆነ ፍትህርት ምን እንደሆነ እናያለን ከየት መጣን ወዴት እናሄዳለን? የሚለውን ፊሎሶፊካል፣ ፍልስፍናዊ ጥያቄዎች እንመልሳለን። ልክ እሱን ስንመልስ መልካም ስነ ምግባር በኢትዮጵያ ፍልስፍና መሰረት እንዲህ ማለት ነው። መልካም ስነምግባር በሌሎቹ እንዲህ ማለት ነው። እኛ ኢትዮጵያ የሆነን መቀጠል የእኛን ደግሞ እውነት ለዓለም ለመስጠት ከፈለግን እራሳችንን ማወቅ አለብን።